አሰላሙ አሌይኩም ወረህማቱላሂ ወበረካቱ። ውድ እና የተከበራችሁ የቻናል የተከታታዮች እንደምን አላችሁ? ሰላማችሁ ብዙት ይበልልኝ። እንግዲህ ዛሬ አዲስ ነገር ዥመጥ ቻለሁ አለም የተገረመበት አዲስ ቪዲዮ ይዣአለሁ። በተደጋጋሚ ወይም ብዙ ጊዜያቶች እንግዲህ የኢትዮጵያ ህዝብ ባለውለታችን በማለት ይህን አብዱረህማንን ሳውዲ የሆነውን እንግዲህ ይችን እህታችንን ይችን ልጃችንን እናታቸው ከቤታቸው በመስራቷ ብቻ በዚህ መልኩ ተንከባክቦ ከተወለደች ጀምሮ እዚህ አድሷታል። አሁን በጣም ትልቅ ሆና አለች። ማሻአላህ ተባረከላህ። እንግዲህ በሰርጉ ቀን ደግሞ እንደዚህ ከእህቶቹ ጋር ከቤተሰቦቹ ጋር አንድ አይነት በማልበስ በጣም የሚገርም ነገር አድርጓል ማለት ነው። እንግዲህ ብዙዎቹ እየተደነቁበት ያሉበት ሁኔታ አለ። ማድነቅና ማመስገን እንዳለ ሆኖ ብዙዎቹ ደግሞ ሊያገባት ነው እንዴ የምትሏላችሁ፣ አንድ ነገር ማወቅ ይኖርብናል። ያሳደግነውን ተንከባክበን ያሳደግነውን ልጅ ቢያገባት ምንም ችግር የለውም። ሀጅነብይ ሴት ናት። ቢሆንም ግን አብሮ ስላደገ ከተወለደች ጀምሮ እንደ አባት ከአባትም በላይ ሆኖ ስላሳደጋት ለእሱ ልጁ ናት። በቃ የማይቀየር የአባትና የልጅ የወንድምና የእህት ፍቅር ነው የሚኖራቸው እንጂ በተቃራኒ ፆታ እንደማይፈላለጉ ሲቀጥል፣ አብዱረህማን ትልቅ ነው የገና እሷ የአስራ ሦስት ወይም አስራ ሁለት ዓመት ወይም አስራ አንድ ዓመት ተሽመምጦ ነው እና ስለዚህ በዚህ መልኩ አንዳንድ የባንጽፍስራሱ ልታገባት ነው እንዴ? ሲሉት ለብሎ የጻፈበት ኮሜንትን የራሱ አይቻልሁኝና፣ የምንጽፈውን ነገር በተለይ ብናውቅና ብናስተነትን መልካም ነው። መልካምነቱ እንዳለ ሆኖ ለሌሎች ማስተማሪያ፣ ለሌሎች ነገ ላይ በቤታቸው ውስጥ በሰራተኝነት ሆነው ልጅ ቢያገኙ በምን መልኩ ተንከባክበው እንደሚያሳድጉ እያስተማረና ለአለም እያስተዋወቀ ያለ ጀግና ነው። በመቀጠል ደግሞ ማለት የምፈልገው ነገር ስንቶቹ ናቸው ባረቤት ኢቨን እንኳ የአንድ ወር እርጉዝ ነኝ ወይም የሁለት ወር እርጉዝ ነኝ ሲሏቸው ከስራ የሚያስወጡ ስንቶች አሉ። ስንቶች የሸይጣን የሆኑ ሰዎች አሉ። እና ለእነሱ ትልቅ ትምህርት ይሆናል ብዬ ተስፋ አደርጋለሁኝ። አብዱረማን መልካም ሰው ነው። ሀቂቃ መልካምነቱን ምንም ማንም ሊቀይርበት አይችልም። እንዳባት ተቆጥቶ እንዳባት መክሮ እንዳባት አስቆ አጫውቶ አብልቶ አጠጥቶ በዚህ መልኩ አሳድጓል ማለት ነው። ትልቅ ምስጋና ሊገባው ይገባል። በነገራችን ላይ በእሷ ነው በጣም ታዋቂ የሆነው እስከ ኢቢሲ ቴሌቪዥን ድረስ በራሳቸው ሚዲያ እንዲቀርቡ ነው የተደረገው። በእሷ የተነሳ ነውና የሰራተኛውን ወይም ቤታቸው ውስጥ የምትሰራን የምታገላግላቸው ልጅ በዚህ መልኩ ፍቅር ሰጥቶ እያሳደገ በማለት በሚዲያ ሁሉ ታዋቂ የሆነው በእሷ በፉፎ ምክንያት ነው እና ፉፉ እንግዲህ ኢትዮጵያዊ ናት። እናቷም አባቷም ኢትዮጵያዊ የሆኑ ናቸው። ብዙዎቹ እንደውም አባቷ የስልጤ ተወላጅ ነው የሚባልም ነገር አለ እና ዋናው ነገር ኢትዮጵያዊ መሆኗ ነው። ኢትዮጵያዊ ሆና ከሳውዲ አሰሪዎች፣ ከእናቷ አሰሪዎች ጋር እንደዚህ በቅንጦት በፍቅር በእኩልነት ማደጓ ነው። ቤታቸው እንደምታዩት አንዳንድ በነገራችን ላይ ሀብታም ቤት ስራ ስትሰሩ በጣም ደስ ይላል በቃ ቤታችን ቤታችሁ ላይ የመሰላችሁ ነው የምትሰሩት። አንዳንድ ቤቶች በጣም ነፃነትን ይሰጣሉ። የግል የሆነ ፍላጎታችሁን በቃ አይጋፉም። እና እንግዲህ ለእሷ ለእናቲቱ መልካም ቢሆኑ ነው እነሱ። ሚችን የመሰለች ደግሞ እንዴት እንደሚለያዩ በጣም ነው የሚከብደው። ያው ሳውዲ ተምራ ሳውዲ ስራ ይዛ ሳውዲ መኖር ካልቻለች በስተቀር በጣም ይከብዳል። አስባችሁታል እራሱ ንግግሯ እኛ አሁን የምናወራው አረበኛ ና ለስራ መተን የምናወራው አረበኛና እናቷ የምታወራው አረበኛና እሷ የምታወራው አረበኛ በጣም ልዩነት አለው። እሷ ልክ እንደነሱ አድርጋ ነው ከተወለደች ጀምራ እየሰማችሁ ያደገችው ቋንቋ ስለሆነ የምታወራው ልክ እንደስ እንደነሱ አድርጋ ጽድት አድርጋ ነው። አማርኛ ሊጠፋባት እና አማርኛ እየሰባበረች ይሆናል የምታወራው እንግዲህ የኢትዮጵያ ቋንቋ እየሰባበረች ይሆናል የምታወራው እና ስለዚህ ልናመሰግነው ይገባል እንጂ አሳድጎ ቢያገባት አሳድጎ ሊያገባት አሳድጎ እንዲ ሊያገባት ነው። እንዲ የተለያዩ በተለይ አረቦቹ ብዙ ያፈርኩባቸው ኮሜንቶች አሉ። አረበኛ ማንበብ የምትችሉ ሰዎች ሊያገባት እኮ ነው እያሉ እየተሳለቁም ያሉ አሉ። ምንም የሚጎደላት ነገር የለም። በጣም ቆንጅ ልጅ ናት። ህጻንነቷ ልጅ ከመሆኗ በስተቀር ለሱ ደግሞ የምትመጥ ነው። በሱ በእድሜ ያለች ሴት ናት እና ለማንኛውም አብዱረህማንን እጅግ ነው እኔ በራሴ በግሌ በጣም ማደንቀው መከታተለው ላይ ካደርገዋለሁ ባየው ሰዓት በጣም ማሻላ እላለሁኝ እና ማንም ያደርገው የማይችል ነገር ነው። ለሱም የስራ ዲል ትልቅ የቢዝነስ ስልት ነው የተከፈተለት። መልካም ስትሆኑ በየትም በየትም ብሎ እርዚቅና በምንና በምን እንደሚመጣላችሁ አታውቁምና በየቤቱ ብዙ መልካሞች አሉ፣ ላኪን ግን የሱ በጣም ለየት ይላል። ማንኛውም እኛ ኢትዮጵያውያኖች ብሄርንበት ሁሉ የምንፈለግ የምንወደድ የምንከብር በስራችን ጠፈፍ ያለ በአስተሳሰባችን በአማናችን የኮራን የደላን ስለሆነ እንዲህ በአለም ላይ እንግዲህ ኢትዮጵያዊቷ በነገራችን ላይ ባህላችንን ማንነታችንን ብዙ ሰዎች እየወጡ ያስተዋውቁሉናል እና ይህ ደግሞ ለየት ያለው ድንቃ ድንቅ ነገር ነው። በኢትዮጵያ ራሱ በኤቲቪ ቢቀርብ ደስ ይለኛል ማለት ነው፣ እንደ ግል ሀሳብ። እናንተስ ምን ትላላችሁ? ከወደዳችሁት ሀሳቤን ላይክ እንዲሁም ሰብስክራይብ በማድረግ አበረታቱኝ። መልካምነት ቀንነት መልሶ ይከፍላል የሚባለው እንደ አብዱረህማን ማየት ትችላላችሁ። እንግዲህ በሄደበት ሁሉ ተከብሮ ያለ ጀግና ወንድማችን ነውእና።